አሰላሙ አሌይኩም ረህመቱላሂ ወበረካቱ ውድና የተከበሯችሁ የፈረሰኛው ፋሚሊዎች እንደምናችሁ በያላችሁበት ያላ ሰላም እና እዝነት ይብዛላችሁ እያልኩኝ ዛሬ እንግዲህ እኔ ፈረሰኛዋ አንድ ነገር ይዤላችሁ መጥቻለሁ። አብራችሁን እንዲቆዩ በአክብሮት እየጋበዝኳቸው እኔ ፈረሰኛዋ ደግሞ አብሬያችሁ ልቆይ እንግዲህ ወደ ጂና ፈቅጅ ተከስቻለሁኝ ማለት ነው። በመጀመሪያ ግን አዲስ ለሆናችሁ ቤተሰቦች በእርግጥ አብዛኞቻቸው አዲስ ናቸው ማለት ነው እንደምታዩት ገና እያደገ አይደለም ቻናሌ በማድረግ ላይ የሚገኝ ነው። ስለዚህ ውድ የሀገሬ ልጆች ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ በአክብሮ ያደረጉትና በትትና እየጠየኳቸው ዛሬ ደግሞ ይዤላችሁ የመጣሁትን አንድ በጣም ያስደነገጠኝና የተከሰተ ነገር ልነግራችሁ ነው ማለት ነው። አሁን ነው በቅርብ ሰሞኑ የተከሰተው ማለት ነው። አላህ ሱብሃነ ወተዓላ ግን በያለንበት ከእንደዚህ አይነት ነገር ይጠብቀን በተለይ በስደት ላይ ያለን እህቶች ማለት ነው። እና ላይክ እና ሰብስክራይብ እያደረጋቸው አበረታቶ ምንም አይከፈልበትም። በቅንነት ላይክ ሰብስክራይብ ብታደርጉ ምንም የሚቀንስባቸው ነገር የለም እንደዚሁም ደግሞ ሀሳቢንና ወይም መልእክቴን ከወደዳችሁት ደግሞ ሸር ማድረግም ትችላላችሁ ማለት ነው እና ዛሬ የምንመሰላችሁ የላችሁ የመጣሁት ውድ ፋሚሊዎች ማለት የአገሬ ልጆች፣ ያኔ ሁላችንም በእርግጥ ያኔ ተወከላላ ብለን ነው እንጂ የሚገጥመን አደጋ ዛሬ ምን እንደሚከሰትብን ነገ ምን እንደምንሆን አናውቅ ማለት ነው። ግን በየአረብ ሀገራትና በየሰው ቤት ስንሰራ አላህ ስብን እየጠበቀን እና ምን ተከሰተ መሰላችሁ፣ ትላንትና ማታ ነው ማታ ላይ ነው ደውላ ጓደኛ እየነገረች ማለት ነው። እና አንዴት የኛው እህት አረብ ቤት የምትሰራ ማለት ነው፣ ልጅ ትይዛለች። የአረብ ልጅ ማለት ነው። የአረብ ልጅ መያዝ እንግዲህ ታውቃላችሁ ምን ያክል ከባድ፣ ምን ያክል አስቸጋሪ፣ ምን ያክል ፈታኝ እንደሆነ ማለት ነው። አንድ የሚያረብ ልጅ ከመያዝ አስር ፍየሎች መጠበቅ በጣም የተሻለ ነው። በነገራችን ላይ አረብ ሀገር ለሴት ልጅ በግ ጥበቀን አይፈቅድም ወይም ፍየል ጥበቀን አይፈቅዱም፣ እንጂ ብንጠብቅ የተሻለ ነው ልጃችሁን ከመያዝ ማለት ነው። ምክንያቱም ዜናቸው ስትላቸው እዛ ናቸው እዛ ናቸው፣ በቃ ይሽከረከራሉ አይደክማቸው አይፈሩ ምን አይሉ በጣም ከባድ ነው የልጅዎች መያዝ ማለት ነው እና ትናንትና ምን ሆነ መሰላችሁ የመዳም ቅመም መዳም ቤት የምታሳድገው ልጅ ሞተባት እና እንግዲህ አስቡት የአረብ ልጅ አረብ ቤት እየሰራችሁ ሲሞትባቸው በጣም አስደንጋጭ ነው፣ በጣም ከባድ ነው። ምን ሊከሰት እንደሚችል ቢያንስ ምን ምንም ሊያደርጓቸው የሚቻሉ ምንም በሰዓቱ ግን በጣም ከባድ ነው። ለእኛ ማለት ነው መዳም ቤት እየሰራን ልጅ እያሳደግን የእነሱ ልጅ ሲሞት በጣም ያስደነግጣል ማለት ነው እና እንዴት መሰላችሁ የሞተባት ውጭ ደግሞ አሟሟቱ በጣም የሚያሳዝን ነው። በእርግጥ ማለት ነው ገና ህፃን ነው። ውጭ ይዘውት ይሄዳሉ ሰዎቹ ማለት ነው። ውጭ ይዘውት ሄደው ከዛ ልክ ሄደው ሲመለሱና ግቢ ሲደርሱ ከመኪና ይወርዱና ህፃኑ ልጅ እዛ ውስጥ ይረሱታል። እሷም እንግዲህ ልጁ የት ነው ብላ አልፈለገችም። እነሱም ደግሞ ረስተውታል። እሷም ደግሞ ያው ቤተሰብ ጋ ነው አያቶቹ ምናምን ብላ ዝም ብላለች። ከተወሰነ ሰዓት በኋላ አስታውሰው ልጁን ሲፈልጉት ልጁ የለም፣ መኪናው ውስጥ ዘግቶባታል። ዱባይ ነው። የዱባይ ሙቀት የምታቁ ታቁታላችሁ፣ ምን ያክል አስቸጋሪ፣ ምን ያክል ከባድ እና ምን ያክል አቃጣኝ እንደሆነ ማለት ነው። በጣም ከባድ፣ እንኳን ለህፃን ልጅ አይደለም ትልቅ ሰውን አቅልጦ የሚገለው ማለት ነው የዱባይ ፀሐይና ሙቀት። ሳውዲ ራሱ ሙቀት ይባላል በዱባይ አይነት ማለት ነው እና ሙቀቱ ያው የምታቆታ ቆታላቹ የማታቆ ደግሞ በቃላት የማይገለጽ ሙቀት ነው። የዱባይ ሙቀት ቅዝቃዜውም በጣም አስቸጋሪ ነው። ሙቀቱም ደግሞ እንደዛው በጣም አስቸጋሪ ነው። አየሩ፣ ፀሐዩ አቃጥላልና እሷም ልጁ የት ነው ብላ አልፈለገችም። ያው እነሱ ጋ ነው ብላ እነሱም ደግሞ እንግዲህ እሷ ጋ ነው ብሎ ነው መሰለኝ ችላ ብሎት ልጁ እንግዲህ ያልቅሶም ተሰቃይቶም እዛ መኪና ውስጥ ነው የቆዩት። በር ተዘግቶበት መከየፍ ጠፍቶ ምናምን ከተወሰነ ጊዜ በኋላ ሄደው ልጁን ፈልገው መኪና ቢከፍቱ ልጁ ወደ ራ ሊሄድ ትንሽ ነው የቀረው፣ እስትንፋሴ ብቻ ያለችው በጣም ደክመዋል፣ አቅም በላይ ሆኖበታል። ምናልባት ልቡን አቀልጦት ሊሆን ይችላል ሙቀቱ። ምናልባት አልቅሶ አልቅሶ የሚከፍትለት አቶ ጭሆ ጭሆ የሚጠራው አቤት የሚለው ሲያጣ ቢጠራ የሚሰማው አቶ ሊሆን ይችላል። ብቻ ከዛ ከመኪና ውስጥ አንስተው ልጁን ተሯርጦ ሐኪም ቤት ይዘውት ቢሄዱም ይድን አልቻለም። ከዛ አንድ ሐኪም ቤት ሲወስዱት ሪፈር ይጽፉላቸዋል እዚህ አንችልም ብለው ወደ ሌላ ሆስፒታል ይዘውት ሲሄዱ ልጁ እጃቸው ላይ ሞተባቸው ማለት ነው ና በጣም ያሳዝናል። በጣም አስደንጋጭ ነው። እንግዲህ እህታችን ደግሞ አላህ ሰብሩን ይስጣት። አላህ ከእሷ እሷን ከወንጀሉ የምትጸዳ ያድርጋት። በጣም ከባድ ነው። በእርግጥ ራሳቸው ናቸው ይዘው ሄደው መኪና ውስጥ የረሱት፣ ግን ምንም ቢሆን የራሳቸውን ጥፋት እንኳን ይችን ነገር የሆነች ነገር የራሳቸውን ጥፋት ወደኛ ለማላከክ ነው የሚፈልጉት ማለት ነው። እና እኔ ማታ ልክ ልተኛ ስል ነበረ ደው ብሎ ነገሩና፣ በጣም ነው የደነገጥኩት። በጣም ያስደነግጣል። እንኳን አይደለም እናንተ የምታሳድጉት እናንተ ኃላፊነት ተሰጥቷቸው የምታሳድጉት ልጅ ይቅር ና ሌላም ቢሆን ያሳዝናል። ሞት ነው ማለት ሞት ማለት ወስዶ የሚመልስ ሳይሆን ወስዶ የሚያስቀር ነው እና እንደዛ ሆኖ ልጁ እንግዲህ ያው መትረፍ አልቻለም ሞቷል ማለት ነው። እንግዲህ እህታችንን በጊዜው ተደናግጣለች፣ ያልቀሳለች፣ እያልቀሰችም ነው። በጣም የሚያስደነግጣል። እንግዲህ ምን ሊሉ እንደሚችሉ ከሀዘናቸው በኋላ አይታወቅም። ግን እኔ እንደ ግሌ ስገምት እሷን ምንም የሚሏት አይመስለኝም፣ ኢንሻላ ምክንያቱም ምናልባት የት ሄደ ብላ ለመፈለጓ ስተት ሊሆን ይችላል። ግን ራሳቸው ናቸው ይዘውት ሄዱት። ራሳቸው ይዘውት ሄደው ራሳቸው ናቸው ከመኪና ሲወርዱ የረሱት ማለት ነው። እንግዲህ ልጆች ደግሞ ወይ እንቅልፍ ሊወስዱ ይችላል። መቼም እንቅልፍ ባይወስደው እንደዚህ እሱም ዝም አይልም ማለት ነው። ጥለውት ሲወርዱ ግን ያው ልጆች ስለሆኑ በየቦታው እንቅልፍ ይጥላቸዋል። እና እንቅልፍ ወስዱት መሰለኝ ጥለውት ሲወርዱ ልጁ አልሰማም፣ እነሱም ረስተውታል ማለት ነው እና እንደዛ ሆኖ ልጁ ሞቶባታል ማለት ነው። የመዳም ቅመም የምታሳድገው የመዳም ልጅ ስለዚህ ልጅቷን እንግዲህ ወንጀሉ የሚያገኛት አይመስለኝም። ምክንያቱ ራሳቸው ናቸው ይዞት የሄዱት። ደግሞ ቢያንስ ሲወርዱ እንግዲህ እቃ አይደለም እቃ እንኳ ብዙ ጊዜ ልንረሳ እንችላለን። ልጅን የሚያክል ነገር መርሳትና እና መዘንጋት አልነበረባቸው። በነገራችን ላይ መኪና ውስጥ የረሳው ልጁ ልጁን መኪና ውስጥ የረሳው አባቱ ወይም እናቱ ሳይሆኑ ሌላ ቤተሰብ ነው፣ ሌላ የቤተሰብ አካል ነው። ልጁን ውጭ ይዞት ሄደው መኪና ውስጥም እንደዚህ እንዲሆን የረሳው ሌላ የቤተሰብ አካል ነው፣ ወላጆቹ አይደሉም ማለት ነው። እና ዞሮ ያው እንግዲህ ተጠያቂ ሊሆኑ የሚችሉት እራሳቸው ናቸው። እንግዲህ እህታችንን ደግሞ አላህ ከእንደዚህ አይነቱ ውስብስብ ካለ ወንጀል እነዛ እንዲያወጣት ዱዓ እናደርግላታለን። እኛንም ከእንደዚህ አይነት ድንገተኛ እንደዚህ ባላሰብነው መንገድ እንግዲህ አላ ማታ ላይ እየጠበቀ ነው እንጂ እኛ በየትኛው በኩል የሆነ ወጥመድ ውስጥ እንደምንገባና አደጋ ውስጥ እንደምንወድቅ አናውቅም። ምክንያቱም የሰው ልጅ የዛሬ ያሳለፈውና ትላንትና የመጣበትን መንገድ ነው እንጂ ነገ ምን ሊገጥመንና ምን ሊከሰትብን እንደሚችል አናውቅም ማለት ነው። ለመሞት ደግሞ መታመም ምናምን እንደዚህ ምክንያት አይሆንም። ያው ታውቃላችሁ፣ ቀናችን ከደረሰ መጓዝ ብቻ ነው ማለት ነው እና ብዙ ጊዜ ደግሞ እኛ ልጆችን የምንጠብቀው እሳት እንዳይቃጠሉ፣ ከፎቅ ላይ እንዳይወርዱ፣ ከመስኮት ላይ እንዳይወድቁ፣ ከወንበር ላይ ወድቀው እንዳይሰበሩ፣ ብቻ እንደዚህ መሰል ነገሮች ወይም ደግሞ ለነሱ ያልተዘጋጀ ምግብም ሊሆን ሻይ መጠጥ እንዳይጠቀሙ ኤክስፓየርድ የሆነ ብቻ ብዙ ነገር ልንጠብቅና ልንቆጣጠር እንችላለን ማለት ነው። ግን ውጭ ወጥተው የራሳቸው ቤተሰቦች የራሳቸው አካላት የራሳቸው ፋሚሊዎች ወስደው ይረሷቸዋል ወይም ይጥሏቸዋል ብለን አንገምትም። ለዛም ለእነሱ ከሰጠን እነሱ ጋር ከሆኑልን እኛ ሀሳባችን ጥለን ስራችን ነው ምንሰራው። ለምሳሌ እናት ከመጣ አባት ከመጣ ሌላም ቤተሰብ ከመጣ ወደ እነሱ ከሄዱና ወደ ስራችን ነው ምንሄደው። ምክንያቱም ይጠብቋቸዋል ወይም ከእነሱ ጋር ይቆያሉ ብለን ነው የምናስበው የምናስበውና ይቺ እህታችንም እንደዛውን ያሰበችው እንግዲህ መኪና ውስጥ እንደ እቃ እረስቶት ይወርዳል ብለ አላሰበችም። ያው ህፃኑ ደግሞ እንግዲህ እንቀልፍሻ ለብ እንዳደረገው ያኛውም ሰውዬ እረስቶት ሲወርድ ያው መኪና ውስጥ ሙቀቱ አቅልጦት ሚስኪን፣ በጣም የሚያሳዝነው እንግዲህ አልቅሶ ጮሆ የሚሰማቶ ሊሆን ይችላል በህፃን ድምፅ። ዱባይ ደግሞ እንደምታውቁት ቤታቸው በጣም ትልልቅ ነው። በዛ ላይ ግቢያቸው በጣም ሰፋፊ ስለሆነ መኪናና ቤት ራሱ ተራርቆ ነው የሚቀመጠው። ልጁ ቢጮህ እና ቢያለቅስ እንኳን አይሰሙትም፣ ማለት መኪና ውስጥ ድምፁ ይታፈናል። ምናልባትም ደግሞ ያ ልጅ ከእንቅልፍ ውስጥ ሳይነቃ እዛው እንቅልፍ እንደወሰደው ሙቀቱ በጣም አቅልጦ አዳክሞትም ሊሆን ይችላልና፣ ብቻ በጣም ከባድ ነው። አላህ ግን በያለንበት ይጠብቀን። እኛ እንጀራ ፈልገን ርዚቅ ፈልገን ለመለወጥ ፈልገን ነው እና እናት አባት ቤተሰብን ጥለን የተሰደድ ነው። አላህ ከእንደዚህ ድንገተኛ አደጋ ሁላችንም ከያለንበት አላህ እያውጣን፣ አላህ ይጠብቀን። እህታችንም እንግዲህ ከዚህ ወንጀል አላህ ነፃ እንዳይወጣት እና ከእሷ ጋር ምንም አይነት ንክኪ እንዳይኖረው ዱዓ እናደርግላታለን። ሌላ አዲስ ነገር ካለ እንግዲህ በአዲስ ቪዲዮ መጣላቸኋለኝ። ፋሚሊዎቼ ላይክና ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁኝ። ሁላችሁንም በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። በድጋሚ እስከምንገናኝ መልካም ጊዜ የሆንላችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ